ተመልሰናል አድማቻችን አራዳ ኤፍኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ ፕሮግራም ፉትቦል ካፌ ነው ሌላኛውን ጉዳይ እንመልከት የዮኬሬሽን ጉዳይ እናንሳ በጣም ጥሩ አጥቂ ሆኖ ነገር ግን በበርካታ የአውሮፓ ክለቦች ሲፈለግ እየሰማን አደለም አርሰናል ለማንችስተር ዩናይትድ ይባላል በእርግጥ ሌሎች ክለቦች አሉ ግን ጠንካራ ፍላጎት ያላቸው ክለቦች እነዚህ ሁለቱ እንደሆኑ ነው በተደጋጋሚ እየሰማን ያለ ነው ግን ደግሞ እነዚህም ሁለቱ ቢሆን ገፍቶ ሄዱበት ዝውውር አደለም ምክንያቱም ምንድን ነው የሚለው ብዙ ሰው ሲያነሳው እንመለከታለን ይህንን ጉዳይ እንመልከት አሁን ጆርጅ ሜንዴዝ የዚህ ተጫዋች ብለን ትሆኗል እናንሳይን ጉዳይ የቪክቶሪዮ ኬሬሽ ጉዳይ በዚህ ክረምት ይሄ የትራንስፈር ሳጋ ይሉታል የሆነ ቶሎ አለቅ ፈታ ላይ ዝውውር ቋጠሮ ሲኖር እና የቪክቶሪዮ ኬሬሽ እንደዚህ አይነት ጉዳይ ነው ሀምሳ አራት ጎል አስቆጥሯል በሀምሳ ሁለት ጨዋታ በጣም የሚያስደንቅ የውድድር ዘመን ነው ያሳለፈው በግሉ ብቻ ሳይሆን ስፖርቲንግ ሊዝበንም በታሪኩ ከሰባ አመት በኋላ ነው በተከታታይ አመታት የፖርቱጋል ሊግ ሻምፒዮን የሆነው ያለሱ ጎሎች ይህንን ማድረግ አይችሉም ነበር። በጣም የሚያስደንቁ ሁለት የተዋጣላቸው የውድድር ዘመናትን ነበር ያሳለፈው እና እንዲህ አይነት ጥቅም ከሰጠ በኋላ አንድ ተጫዋች መልቀቅ ሲፈልግ ምንም እንኳ ክለቡ የራሱ የኢኮኖሚ ጥቅምን ከግምት ማስገባት ቢኖርበትም፣ ነገር ግን ከክለቡ የሚለቅበትን መንገድ ያቀለሉ ያቀለሉለት አይመስልም። ሄዶ ሄዶ መልቀቁ የሚቀር አይመስለኝም። ስፖርቲንግ ሊዝበንም የእሱን ተተኪ እያፈላለገ ነው። አንዳንድ አጥቂዎች ስማቸው ከስፖርቲንግ ዝውውር ጋር መነሳት ጀምሯል። ሄዶ ሄዶ መልቀቁ የሚቀር አይመስልም፣ ግን ነገሩ በቀላሉ የሚቋጭ አይመስልም። አሁን ከጠቀስሻቸው ሁለት ግዙፍ የእንግሊዝ ክለቦች ከአርስናል ለማንቸስተር ናይትድ ባሻገር እንዲያውም ሰሞኑን በጣም ጠንከር ብሎ ስሙ እየተነሳ ያለው የጣሊያኑ ዩቬንቱስ ነው የዱሸን ቭላሆቪች ዝውውር ከክለቡ የሚለቅበት የሆነ መንገድ ካለ ወደ ቪክቶር ዮኬሬሽ አተኩረዋል የሚሳካላቸው ከሆነ በሚል ይዘገባል። ያው ከሚነገሩት ሰሞኑን ብዙ ከሚወሩት ነጥቦች መካከል አንደኛው የጆርጅ ሜንዴዝ ጉዳይ ነው። አሁን በተጫዋቹ እና በክለቡ በተጫዋቹ ወኪልና በክለቡ መካከል የለየለት እሰጥ አገባ አለ በሚዲያ ሳይቀር የሚስተዋል የሚነገር ሁለቱም ወገኖች የራሳቸውን ነጥብ የሚያስረዱበት እና ተጫዋቹ እንዴት ከስፖርቲንግ ጋር እንደተቃቃረ የምታውቂው በኢንስታግራም ገጹ ላይ ስፖርቲንግ ሊዝበን የሚሉ ማንኛውም ከስፖርቲንግ ሊዝበን ጋር የሚያቆራኙትን ፎቶግራፎች በሙሉ አጥፍቷቸዋል። ከዚህ ክለብ ጋር ምንም አይነት የሰላማዊ ሁኔታ ላይ አይደለም ያለው ተጫዋቹ። ችግሩ የተጀመረው የሚባለው ባለፈው የውድድር ዘመን ነው። አሁን የተጠናቀቀ ውድድር ዘመን ሳይሆን ሁለት ሺ ሀያ ሶስት የውድድር ዘመን ሲያበቃ በዘጠኝ ጨዋታዎች አርባ ሶስት ጎል አስቆጠርና የፖርቱጋል ሊግ ሻምፒዮንም ሆነ ከክለቡ ጋር እና ያኔ በጣም አስደናቂ የውድድር ዘመን አሳልፎ ስለነበር አንዳንድ የአውሮፓ ክለቦች ይልቁን አርስናል ይፈልገዋል ይሄንን ተጫዋች ተብሎ መወራት ጀመረ። ብዙ ሰውም ቪክቶር ዮኬሬሽ ከሚባል ስም ጋር የበለጠ መታወቅ የጀመረው ያለፈው የቀደመው የውድድር ዘመን ከተጠናቀቀ በኋላ ነው። እና ተጫዋቹ አንድ የቆየ ብሶት አለበት። ለአንድ ተጨማሪ አመት ተጫዋቹን በክለቡ ለማቆየት ይፈልግ ስለነበር ስፖርቲንግ ሊዝበን የተለያዩ ታክቲኮችን ተጠቅሟል። አንደኛው አሰልጣኝ ሩበን አሞሪምን መስደድ ነው ወደሱ። ሩበን አሞሪም ራሱ ዋንጫ እንደወሰዱ የሚቀጥሉ አመት ወደ ቻምፒየንስ ሊግ የምንመለስበት ሲዝን ስለሆነ ዋና ዋና ተጫዋቾቼን ማቆየት አለባችሁ ብሎ የክለቡን ፕሬዚደንት እና የስፖርት ዳይሬክተሩን ሁጎ ቫያናን አግባብቶ ነበር። ዋና ዋና ተጫዋቾች ከተባሉ ዋናው ቪክቶሪ ኦኬሬሽ ነው። ሌሎች ብዙ አስፈላጊ ተጫዋቾችም ቢሆን የቡድኑ ዋና ጎልጌተር እሱ ቢኖሩም፣ በኋላ የኦኬሬሽን ራሱ ሲያነጋግረው አንተ የምትቆይ ከሆነ አንተ ራስ የምትቆይ ከሆነ ምክንያቱም እሱ አንዴ በሊቨርፑል አንዴ በዌስትሃም አንዴ በምን ይፈልጋል እየተባለም ስለነበር ራሱም ተፈላጊ ስለነበር አሰልጣኙ ምትቆይ ከሆነ ብሎ ለሱ ቃሉን ሰጥቶት ነበር። አንደኛው አለ ቃል ቆየ ማሰልጣኝ እና እንዲሁም ብዙ የስፖርቲንግ ሊዝበን ተጫዋቾች ክረምት ላይ እየዞረ ክለቡ በሰባ አመት ውስጥ ያላደረገውን ነገር እናድርግና ታሪክ እንስራ በቻምፒየንስ ሊግም ላይ ለስፖርቲንግ እየተጫወታቸው አንድ ሲዝን አሳልፉ ብሎ አግባብቷቸው ስለነበር በህዳር ራሱ ከአውቶቡሱ ሲወርድ ተገርመው ነበር ይላሉ። ራሱ ታማኝ እንድንሆን ጠይቆ ታማኝ አልሆነም የሚል ቅሬታ አላቸው። ምክንያቱም እኛም ብዙ ኦፕሽን ነበረን ክረምት ላይ መሄድ የምንችልበት። ሁለተኛው ኢኮኖሚያዊ ነው። ኤግዚት ስሊፕ የሚባል ወይም ተጫዋቹና የተጫዋቹ ወኪል የሚናገሩት ስፖርቲንግ ሊዝበን የተጫዋቹ ኮንትራት ላይ የ100 ሚሊዮን ዩሮ የውል ማፍረሻ ቢኖርም፣ ነገር ግን አንድ ተጨማሪ ዓመት የምትቆይ ከሆነ ግን በሚቀጥለው ክረምት የሚፈልጉ ክለቦች ሲመጡ በ60 ሚሊዮን ሲደመር አድ ኦንስ 10 ሚሊዮን ቢበዛ 70 ሚሊዮን በዛ እንድትለቅን ፈቅድ ፈቅድልሃለን እንጂ የግድ 100 ሚሊዮን የውል ማፍረሻው ካልተከፈለ አንለቅህም አንልህም ሚል ኤግዚት ስሊፕ ሰጥተውት ነበር፣ ወይም ተሰጥቶኛል ይላል ተጫዋቹ። ከዛ ክረምቱ መጣ። አሁን ግን ሌላ አንድ እነዚህ ሁለቱ ስምምነቶቹ ናቸው። ከአሰልጣኙ የተሰጠው ስምምነት አብሬያቸው ቆያለሁም በውጊያ ውስጥ አብሬ ያለሁም፣ የክለቡ የስፖርት ዳይሬክተርና ይልቁን ፕሬዚደንቱ ደግሞ የሚሉት አንድ አመት ከቆየልን ለመልቀቅ እናቀልልሃለን ነገሩን፣ ብዙ ገንዘብ ቆልለን ይህን ያህልማ ለ27 አመት ተጫዋች አልከፍልም የሚሉ ክለቦች እንዳይኖሩ 60 ሚሊዮን ድረስ ከከፈሉ ትወጣለህ፣ የውል ማፍረሻውን የግድ አንጠይቅም። ኮንትራታዊ መብታችን ቢሆንም ግን አንጠይቅም። ቢጠይቁም ለነገሩ መቶ ሚሊዮን ዩሮ የሚከፍል የለም። አሁን እነሱም ከዚህ በፊት ስለሱ ስናነሳ እንደነበረው ስፖርቲንግ ሊዝበን ይህን ተጫዋች በውድ ዋጋ መሸጥ የሚችልበት የመጨረሻው ክረምት ነው። የሚቀጥለው ክረምት ላይ ማንም በስልሳ በሰባ በሰማኒያ አይገዛውም የታወቀ ነው። ምክንያቱም ሀያ ስምንት ዓመት ይሆነዋል። በጣም ጭንቅ ውስጥ ያሉ ክለቦች ካልሆኑ በስተቀር ብዙዎቹ ክለቦች ለሀያ ስምንት ዓመት አጥቂ ሊያውም በአምስቱ ትልልቅ የአውሮፓ ክለቦች ተጫውቶ ስኬታማ የመሆን ታሪክ ለሌለው ተጫዋች ይህን ያህል ገንዘብ አይከፍ የታወቀ ነው። ስለዚህ ለስፖርቲንግም ቢሆን መቶ ሚሊዮን ላይ ግትራ ለማለት ኢኮኖሚያዊ ስሌትን በማስላት ያለ ነው ለማለት ነው። በኋላ የክለቡ ፕሬዚደንት አላልኩም አሉ። እኔ ለማንም በ60 ሚሊዮን ትለቃለህ የሚል ቃል አልሰጠሁም። ግን አንድ የዘለልኩት ነጥብ እና አሁን ድረስ ቅር ይሰኙበታል የተባለው ነገር ባለፈው ክረምት እንዳለቅ ለማድረግ በእኔና በክለቡ ብቻ በሚስጥር ሊቆይ ይገባ አንድ ጉዳይ ለሚዲያ አሾልከዋል። ልክ ይህንን በስልሳ ሚሊዮን ትለቃለህ ምናምን ለማለት በተነጋገሩበት ስብሰባ ላይ ልክ እሱ ስብሰባ እንደተጠናቀቀ የፖርቱጋል ጋዜጦች በቅርብ ጊዜ እኮ የጉልበት ቀዶ ሕክምና አድርጎ ነበር የሚል ዜና ማሾለክ ጀመሩ። እና የሚፈልጉኝ ክለቦች ካሉ ይሄ በቅርብ ጊዜ የጉልበት ሰርጀሪ ያደረገ ተጫዋች ካለማ ይፈራሉ ሜዲካሊ። ስለዚህ እኔን የሚፈልጉ ክለቦች እንዳይመጡ በቅርብ ጊዜ የጉልበት ሰርጀሪ አድርጓል የሚል መረጃ ያሾለከው ሊክ ያደረገው ስፖርቲንግ ነው፣ የእኔን ዝውውር ሳቦታጅ ለማድረግ የተደረገ ነው የሚል ከአንድ አመት በፊት ጭምር ያለ ቅያሜ አለው። መጨረሻ ላይ ተግባብቶ ቆይቷል በእርግጥ። እና የክለቡ ፕሬዚደንት ግን የሚሉት እንዴት ስልሳ ሚሊዮን እላለሁ እኔ ድንገት እንደ ባለፈው አይነት የጉልበት ቀዶ ህክምና፣ የጉልበት ጉዳት ቢገጥመው የተጫዋች ህይወት አይታወቅም። ና በአርባ ምን ኮ ላንሸጠው እንችላለን። ግን ደግሞ በጣም የተዋጣለት የውድድር ዘመን ደግሞ ካሳለፈ 80 ሚሊዮን ማግኘት የምንችልበት እድል እያለ እንዴት ስልሳ ብዬ ቃል እገባለሁ እኔ? እንደዛ አልልም። ስልሳ ማላልኩም አርባ ማላልኩም 80 ማላልኩም አሉ። ብቻ መቶ ሚሊዮን ዩሮ የውል መፍረሻ እንጠይቅም ብለናል እንጂ ስፔሲፊክ ፊገር አላስቀምጥም አሉ አሁን በሁለቱ ካምፖች በኩል ያለው ይሄኛው ነው። ፍሬዴሪኮ ቫራንዳስ ይባላሉ የስፖርቲንግ ሊዝበኑ ፕሬዚደንት እና ኤጀንቱ ብላክ ብላክሜል በማድረግ በመሳደብ ምን ሊያደርግ ቢሆን አይሰራ ምን ጋ ስድብ ስድብ የሚባ ያው ብዙ ሲወራ የነበረ ነገር ሰሞኑን በእርግጥ እና እኛ እንዲያውም በእኛ ስሌት የዮኬሬሽ ዋጋ በዚህኛው የውድድር ዘመን ከፍ ይላል የሚል ስሌት ነው የነበረን። ምክንያቱም ቻምፒየንስ ሊግ ላይ ይጫወታል። ቻምፒየንስ ሊግ ላይ ጎሎች የሚያስቆጠር ከሆነ ተጠራጣሪዎች ካሉ ጎል እያስቆጠር ያለው በፖርቱጋል ሊግ ነው። ስለዚህ ከፍ ባለ ፉክክር ምን አይነት ጥራት እንዳለው ማስረጃ የለንም ብለው የሚሰጉ ክለቦች ካሉ ያንን የሚያጠራ ነው። ስለዚህ እንዲያውም ስፖርቲንግ የበለጠ ኢኮኖሚ ተጠቃሚ ይሆናል። የውል ማፍረሻውን እንኳ ባንጠይቅ ሰማንያ ማግኘት ግን አለብን። እንዲያውም ቻምፒየንስ ሊግ ተጫዋቹን በደህና ዋጋ ለመሸጥ ቦነስ ነው። እኮለኛ አላል ቃል አልገባሁም አለ ከዛ በኋላ ነው እንግዲህ ነገሩ ሁሉ እየተወዛገበ የመጣው እና አሁን አንዳንድ የፖርቱጋል አሁን የዚህን ተጫዋች ዝውውር በተመለከተ ለምሳሌ ሴኔን ፖርቱጊዝ፣ ሬኮርድ፣ አቦላ ኦዥቁ በሙሉ አንዳንዶቹ ደግሞ በተለይ ሬኮርድ የሚባለው ጋዜጣ አንድሪያ ቤርታ ከስፖርቲንግ ሊዝበን ሹማምንት ጋር በየትኛው የሊዝበን ሆቴል እንደተገናኙ ድርድራቸው ምን እንደ በጣም ዝርዝር ጉዳይ ነው የሚጽፈው። በእሳቸው በፕሬዚደንት እኔ ማንም ጥያቄ አላቀረበልኝም ሚል ምላሽ ነው የሰጡት። እስካሁን ድረስ ኔጎሽትም ለማድረግ ጥያቄ አልቀርበልኝም ሚል ነው። አንዳንዶቹ የፖርቱጋል ጋዜጦች ደግሞ ጥያቄ ቀርቧል ብቻ ሳይሆን የድርድሩን ሂደት በዝርዝር በታላቅ ዝርዝር ነው የሚያቀርቡት እና ነገሩ መፍትሄ አላገኘም እስካሁን ድረስ ይህንን በጣም የተዋጣለት የውድድር ዘመን ያሳለፈን ተጫዋች ፊክስድ ሰማኒያ ሚሊዮን እንፈልጋለን ያሉት አሁን የስፖርቲንግ ሊዝበን አቋም ይሄ ሲሆን የተጫዋቹ ና የተጫዋቹ ወኪል አቋም ግን 60 ሚሊዮን ፊክስድ አስር ሚሊዮን አድንስ እንደ ተጫዋቹ ፐርፎርማንስ የቡድንና የወል ስኬት እየታየ ሊጨመር የሚችል አሁን ክለቦች መጀመሪያውኑ ለምሳሌ አርስናል በዝውውር ፖሊሲ እንዲህ አይነት ተጫዋች አያስፈርምም። ሀያ ሰባት ዓመቱ የሆነ ተጫዋች ይህን ያህል ገንዘብ ከፍሎ አያስፈርምም፣ ይህን ያህል ገንዘብ ከፍሎ አያስፈርምም። ካልሆነም በከት ፕራይስ ልክ እንደ ለምሳሌ ቡድ ገንዘብ የከፈሉበት 27 28 ዓመት ተጫዋች ሜሪኖ ነው። አርባ ሚሊዮን የተከፈልበት፣ ሰማኒያ ሚሊዮን አለም የተከፈለበት። ወይም ጆርጂኖ ሀያ ዘጠኝ ዓመቱ ነው ሲመጣ ስምንት ሚሊዮን የከፈሉበት። ወይም ትሮሳር ሀያ ዓመቱ ሀያ ሚሊዮን የከፈሉበት። ይህን ያህል ትልቅ ሪሴል ቫሊዩ ለሌለው ተጫዋች ይህን ያህል ገንዘብ የመክፈል ታሪክ በቅርብ ዓመታት ቢያንስ የለውም። ያል ባለፉት ሶስት አራት ዓመታት ልክ የተወሰኑ ተጫዋቾች አምጥቷል፣ ግን ይህን ያህል የኢኮኖሚ ሪስክ የሚወሰድባቸው ዝውሮች አልፈጸም ለአሁን የሚሆን ተጫዋች ሊሆን ይችላል፣ ለአሁን ሬዲ ሜድ አርስናል ለሚፈልገው ነገር ሊሆን ይችላል። ግን አሁን በሀሳን ቼቲንካያ ይባላል የተጫዋች ወኪል እና በክለቡ መካከል እንዲህ አይነት ልዩነት ከተፈጠረ በኋላ ለምሳሌ አንዳንድ የፖርቱጋል ጋዜጦች ወኪሉ ራሱ ከአርስናል ጋር ነው እየሰራ ያለው ይላሉ። ወኪሉ ራሱ አርስናል ከሱ ጋር እየሰራ ነው እና ከስፖርቲንግ ሊዝበን ጥቅም በተጻራሪ ነው ያለው የሚል አቋም አላቸው። እና ለዚህ ነው ጆርጅ ሜንዴዝ የመጣው። ጆርጅ ሜንዴዝ የተጫዋች ወኪል አይደለም። ይሄኛው አሁን የጠቀስኩት ሰው ነው የተጫዋች ወኪል ግን በዓለም ላይ ከትልልቆቹ ሱፐር ኤጀንቶች መካከል አንደኛው፣ ምናልባት የሚወዳደረው የለም። አሁን ሚኖ ራዮላ ነበር ራፋኤላ ፒሜንታ የምትባል አንድ ኃይለኛ እንስት ኤጀንት ተክተዋለች። ግን አሁን በቃ ሜዳው ላይ ያለው ዋናው ሰው እሱ ነው እና ምን ያደርጋሉ የፖርቱጋል ክለቦች፣ ቬራ የሚያደርጉ ነበር እንደዚ ድሮ የፖርቶ ፕሬዚደንት ተጫዋቾችን መሸጥ ሲፈልጉ የተጫዋቾቹ ወኪል ራሱ ባይሆንም ነገር ግን ኃይለኛ ኔትወርክ አለ እና ከአርሰናል የስፖርት ዳይሬክተር አንድሪያ ቤርታ ጋር ጠንካራ የሥራ ግንኙነት አለው። ምክንያቱም እሱ የአትሌቲኮ ማድሪድ የስፖርት ዳይሬክተር ስለነበሩ ሰውዬው ከአትሌቲኮ ማድሪዱ ፕሬዚደንት ኤንሪኮ ሴሬዞ ከሂል፣ ከቤርታ ከእንደዚህ አይነት ሰዎች ጋር ጠንካራ የስራ ግንኙነት አሉ። የእሱ ደንበኞች የሆኑ በርካታ ተጫዋቾች ጆጎ ኮስታን ጨምሮ ሌሎች በርካታ ተጫዋቾች ወደ አትሌቲኮ ማድሪድ ሄደው ተጫውተዋል እና አንደኛው ስራ እንዴት ልበለው እንደ ኢንተርሚዲየሪ እንበለው እንደ ማሻሻጥ ነገር ቀጥታ ወኪልም ባይሆን እንዲህ አይነት ታሪክ አለው። ወልቭስ የወልቭስ አሁን ሀያ ምናምን ተጫዋቾች ብታይ አስራ ምናምኑ የእሱ ደንበኞች ናቸው። ወደ ወልቭስም የሚወስዳቸው ከወልቭስም የሚያስወጣቸው እሱ። አሁን ወልቭስ በቅርብ ዓመታት ደንበኛ ሻጭ ነው አይደለም አሁን በዚህኛው ክረምት ብቻ ማቴዎስ ኩኛን እና ሪያን ኤት ኑሪን ይሸጠዋል። ባለፈው ክረምት ማቴዎስ ኑኜስን፣ ሌሎች ተጫዋቾች በየአመቱ በተለይ ፖርቱጊዝ ተጫዋቾችን ይሸጣል እና አብዛኞቹ የሱ ናቸው እና የፖርቱጋል ክለቦችም ይህንን ኔትወርኩን ስለም ከፒተር ሊም ጋር በጣም የጠብቅ ጓደኛ ነው። ከቫሌንሲያው ባለቤት ጋር ከብዙ ክለቦች ጋር ገስቲ ፉት ምናልባት ትልቁ የተጫዋቾች ኤጀንሲ ሳይሆን አይቀርም የእሱ ተቋም ነው። ይሄ ከክርስቲያኖ ጋር በኋላ ተለያየ እንጂ የክርስቲያኖ ሮናልዶ የረጅም ጊዜ የ20 ዓመት ኤጀንት ነበር። የጆዜ ሞሪኞ የረጅም ጊዜ አሁንም የጆዜ ሞሪኞ ኤጀንት ነው። እንዲህ አይነት ኃይለኛ ኔትወርክ ያለው ሰው ነው እና ይህንን ቋጠሮ እንዲፈታ እንዲያደራድር ልበለው እንዲያስማማ መጥቷል ይላሉ አንዳንዶቹ። ለምሳሌ ፋብሪዚዮ ሮማኖ እኔ ያለበት አይመስለኝም በሚል አስተያየትን የሰጠው የፖርቱጋል ጋዜጣዎች ግን አለበት ክለቡ በስፖርቲንግ ሊዝበን እናና አግዘን ተብሎ ተጠይቆ ድርድር ውስጥ ገብቷል ይላሉ። ስለዚህ ነገሩ እንዲህ ያለ ነው። መጨረሻ ላይ የጆርጅ ሜንዴዝ መግባት ወደ ዩቬንቱስ ሲሆን ወደ ማንቸስተር ዩናይትድ፣ ወደ አርሰናል፣ ወደ ሳውዲም የሳውዲ ክለቦች የሚፈልጉታል። የ35 ሚሊዮን ዩሮ ኔት ነው የቀረቡለት በአመት ግን እሱ እንደ ብዙሀን መገናኛዎች ከሆነ ወደ አርሰናል መዛወር ይመርጣል። ይሄ በብዙ ብዙሀን መገናኛዎች ሰሞኑን ብዙ ሲባል የነበረ ነገር ነው። አርስናል ራሱ ይመርጠዋሉ አያላቅም ግን ወደ አርስናል መዛወር ይመርጣል። ምክንያቱም አርስናል ብዙ ኦፕሽኖች ያያል። ብዙ አርቴታ የሚፈልገው ሼሽኮን ነው፣ በርታ የሚፈልገው ኦኬሬሽን ነው። ምን ይባላል? አይ ቲንክ መጨረሻ ላይ አሰልጣኝ የሚፈልገው ነው የሚሆኑ። በተለይ እንደ አርቴታ አይነት ፓወርፉል አሰልጣኝ ሲሆን፣ በኃላፊነቱ ረጅም ጊዜ የቆየ ሲሆን፣ የስፖርት ዳይሬክተሩ ይሄ ይምጣ ስላለ ብቻ አይቀበልም። ግልጽ ነው። ስለዚህ ወዴት እንደሚሄድ አናቅም ለጊዜው ግን አዲስ ሰው ድርድር ውስጥ ገብቷል። ኢንትረስቲንግ ጉዳይ ነው። በየጊዜው አንድ የፊልም እንትን ነው የሚመስለው፣ ሲሪየስ ነው የሚመስለው። በየቀኑ አዳዲስ ነገር ይሰማበታል። መጨረሻው እናያለ። ምክንያቱም ከስፖርቲንግ ሊዝበንን መልቀቁ የሚቀር አይመስልም። ይሄንን ተጫዋች